ናታን ጽዮንና ቢኒ የሚባሉ ሰው። ቢኒ የናታን ጓደኛ ነው፣ እስር ቤት የነበረ ጊዜ የተዋወቁ ምርጥ ጓደኛ ነው። እሱም በይፋት ሴራ የተጎዳ ሰው ነው ና እንደ ናታን ማለት ነው። እና አሁን እነሱ አንድ ላይ ሆኖ አንድ ላይ ሆኖ ጥላታቸው ሊያጠፉ ነው ማለት ነው። አንድ ላይ ሆነን ጥላታችን እንፈላለግ፣ ጥላታችን እናጥፋ እያለን ነው። ይሄ ቢን የሚባሉ ሰው ምርጥ ሰው ነው ና ያ ይሄን ጊዜ እነሱ አንድ ላይ መሆናቸው በጣም አሳስበው ና ሰራተኛው እንደዚ አይቸዋለሁ ብሎ ፎቶ ስልክለት በጣም ደነገጠ ማለት ነው። ይፋት ይፋት ምን እንዳደረገ ምን እንደሰራ ለቢኒም ብዙ ሴራ ሰርቶታል። እንደገና ደግሞ ናታንም ጎርቶታል ስለሆነ ደነገጠ። እነኚህ እነኚህ ልጆች አንድ ላይ ሆኑ እኔን ያጠፉኛል ብሎ ስለፈራ ማደርጎ ነገር አቃት ማለት ነው። እና እንደገና ደግሞ ኤፉዬ አሁን ጠንክራለች፣ ጠንክራለች ማለት ነው። ወደ ሉሊት ደውላ ሉሊትን አስፈራራችሁ ማለት ነው። አሁን እሰራልሻለሁ፣ ኤፍራታ ነኝ ብላ ደወለችላት ማለት ነው። እሷም ደግሞ በጣም ስለፈራች ኤፉዬ፣ መቼ ትገለኛለች ትገለኛለች፣ መቼም አትምረኝም ያ ጊዜ ያደረገችን ሁሉ አስታውሳ፣ በቃ ኤፉዬ ገደለችኝ ብላ ፈርታ ወደ ይፋት ደወለችው ማለት ነው። ይፋትም ፈርቶ እየተደ የናታን ቤተሰብ ናታን ቤት ሄደ ማለት ነው። ናታን ቤት ሄዶ ቢጠያይቅም የምነግራቸው ሰው የለም። ናታን እና ጽዮን ግን ኤፍራተ እንዳመለጠች ያቃሉ ቢሆንም ግን በምስጢር ነው የያዙት፣ ለማንም አልተናገሩ ምክንያቱም ኤፍራታ እናንተ መካከል ጥላት አለ ስላለች ለዛ ነው ራሳቸውን የጠበቁት ማለት ነው። ይፋት ግን መቶ ምንም ብጠያይቅም ምንም መልሱን አላገኝም። ግን እነሱን ምንም አቁም። እንደውም ሰርፕራይዝ ነው የሆነላቸው አለ። ግን ደግሞ በመምጣቱ ምን አገኘ? ሰርፕራይዝ አገኘ ማለት ነው። ልጁ የራሱ እንደሆነ ቤዛ እርግዝና የነበረው የይፋት ልጅ እንደሆነ የራሱን ልጅ እንደገደለው በጣም ተሰምቷል። በቃ አዝኗል ማለት ነው። የራሱን ልጅ ገሎታል። ናተን ጎዳ አለው ብሎ ራሱን ጎዳ ማለት ነው እና ያሳዝናል። ብቻ አሁን እንደ አሁን እንዳየን እንደሆነ የይፋት ማውደቃ ወይንም ይፋት የሚቀጣበት ጊዜ ሉሊት የምትቀጣ ጊዜ ደርሷል። በቃ ይፋት አንደኛ እግሩ ራሱ መራመድ አይችልም፣ አይታቸዋል። በክረንች ነው የሚሄደው። እና እንደዚህ አይነት ሰው ደግሞ እንዴት ያደርጋል? ከባድ ሁኔታ ውስጥ ነው ያለው ማለት ነው ይፋት። ቢን የሚባለው ልጅም ተከታትሎ ይሄ ሰው ምን እንደምሰራ ከማጋ እንደሚገናኝ ብሎ ቢያስከንትን ቢያደርገውም ሰራተኛው እንደበደበው ማለት ነው። የቢኒ የድሮ ቢኒ አይደለም፣ ወይም ጠንካራ እና ጎበዝ ነኝ ብሎ መልእክት ላከለት ማለት ነው ለይፋት። እና አሁን ይፋት እና ሉልት ፍርሃት ውስጥ ነው ያሉት። ፉዬም ደግሞ ልብስ ሌላ ልብስ ለብሳ ሰው ልትከታተሉ ነው ማለት ነው። ጥላቱ ጥላቱ ልትከታተሉ ነው እና አሁን ብዙ ነገር አጣርታ ከዛም በኋላ በቃ ጥላቶቿን ልታጠፋ ነው በአንድ በአንድ ዋጋቸው ልታስከፍል ነው። ይፍራታ እኔ ወደ ፖሊስ አልሄድም ግን እነሱን በአንድ በአንድ ዋጋቸውን አስከፍላለሁ ብላለች። እስኪ መጨረሻውን እንየው መጨረሻውን እንየው ማለት ነው እና የ ይሄ ሁሉ በደል ሰርቶ መቼም አመልጡም ምንም ቢያደርጉ አመልጡም ማለት ነው። ፍራታ ልትገኝ አልተቻለችም። ምን እስካሁን ይፋት ተሰቃይቷል ማለት ነው ገና ከዚህም በላይ ይሰቃያል። ጽዮንና እፉዬ ዛሬ ተገናኝተዋል። አሁን በአንድ ባንድ ምን እንደሚያ ምን እንደሆነች ጥላቱ ማን እንደሆነ ሁሉንም ነገር በአንድ ባንድ ለጽዮን ትነግረዋለች። ጽዮንና ና እፉዬ ዳጊ አንድ ላይ ሆኖ ተመካክሮ የሆነ መፍትሄ ያመጣሉ ማለት ነው። ምክንያቱም ናተን የደበቁት ናተን አይችሉም አሁን ናተን ይሄ ዳጊ ቤት ነው ያለችው። ኤፉየ ቢባል ሮጦ ይመጣል። ያ ጊዜ ደሞ ጥላት ይከተላል ኤፉየን ትያዛለች። ናታንም ደግሞ ችግር ውስጥ ይወድቃል። ለዛ ነው የፍራታ የተጠነቀቀችለት እና የሱን ድምጽ በስልክ ሰምታለች። በቃ ይሄ ነው እና እንደዛ ነው ወዶች። አሁን ቤዛም በጣም ልብ ገዝታለች። ጎበዝ ናት ደሞ ጥላት ማን እንደሆነ ራሱ ታውቃለች። ይፋት ራሱ እዚህ ቤት የመጣው ኢንፎርሜሽኑን ልሰባስብ ነው፣ ኢፍራታ የት እንዳለች። ምክንያቱም ምናልባት ብትመጣም ፍትማጣም ናታን ጋር ትደውላለች ወይ ናታን ጋር ትመጣለች ብሎ ስላሰበ ነው እዚህ የመጣው እንጂ አንተን ወዶ ወይንም ያንተ ጓደኝነት አይደለም ብሎ እንደ እየታመመ ለች። ጽዮን በጣም ጎብዛለች። እንደገና ሉሊትም ደግሞ ፋልታለች። ለቤዛ እፉዬ ከደወለች ወደ ናታን ንገሪ ይፈልጋለው እዚህ ቤት መምጣት ከፈለገች አለችው። አያችሁ እና ቤዛም ደነገጠች ማለት ነው። እፍራታ ወደዚህ እንድትመጣ አትፈልግም ቤዛ። የመሰላት እሷ ከመጣች ትዳሬ ይፈረሳል ምናምን ብላ ነው የምታስበው። አሁንም እኮ ፈርሷል። ይሄ ምን ትዳር ነው? ይሄ ወረቀት ላይ ትዳር ብቻ ትዳር ሊሆን እኮ አይችልም ዳር ሊሆን አይችልም ማለት ነው። ከባድ ሁኔታ ውስጥ ነው ያለችው ቤዛ። በራሷ ይች በራሷ እንትን ደስታ አጣች። በራሷ ክፋት የሰራችው ክፋት ሁሉ ዛሬን እየከፈለች ነው እያጨደች ነው። እፍራታ ላይ ያደረገች ሁሉ ነገሩ እሷን ዛሬ ዋጋውን እያስከፈላት ነው። እና እንደዛ ነው። እፍራታ ግን አሁን ከሁሉም ነጻ ሆናለች። በቃ እነኝህን ሰዎች እስር ቤት ካስገባች ከዛም በኋላ እረፍት ታገኛለች ማለት ነው።